ሰላም ጤና ይስጥልኝ። እንዴት ናችሁ? ወደ ቻናሌ ተከታታዮች ሰላም ናችሁ። እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ ክሮሰንትን እየላችሁ የመጣሁት ክሮሰንትን ደግሞ በቀላሉ እንደዚህ አድርገን ሰርተን ደግሞ እንድንመገበው ዛሬ እሱን ነው አብረን የምንሰራው። ለቁርስ ብትፈልጉት እንዲሁም ደግሞ ለልጆች ለሻይ ሰዓትን ብትፈልጉት እንደዚህ ደግሞ አሳምረን ዛሬ አቅለለን እንግዲህ እንሰራዋለን ማለት ነው። በጣም ነው የሚጣፍጣው ተወዱታላችሁ። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሆን የሁላችሁ። እንደዚህ የሚያምር ቆንጆ ክሮሰንት እንሰራለን ማለት ነው። ስራ ከተመቻችሁ ላይክ አድርጉልኝ። እዚ ጋ የተወሰነ ቅዝቃዜውን የለቀቀ ውሃ አደረኩኝና ሁለት እዚ ጋ ሁለት ሻይ ማንኪያ ስኳር ያህል ጨመርኩበት። ከዛ ግማሽ የሾርባ ማንኪያ የፈረንጅ እርሾ ጨምሬበታለሁ። እንዲሁም ደግሞ አንድ እንቁላል ጨመርኩበት። ከዛ ቫኒላ ደግሞ ለጣሙ ትንሽ ጨምሬበታለሁ። በክዳኗ አንድ ብትጨምሩ በቂ ነው። ከዛ የሾርባ ማንኪያ አንድ ዘይት ጨመርኩኝና ሁሉንም እንደዚህ እናዋህደዋለን። ከዛ በደንብ አድርገን እንደዚህ ካዋሃድ ነው በኋላ እኔ ግማሽ ኪሎ የሚያክል ዱቄት ነው የተጠቀምኩት። አሁን በዚህ ሁለት ማለት ሁለትም ያልሞላ ሁለተኛው ለምን ግማሽ ኪሎ ስለሆነ የተጠቀምኩት ማለት ነው። ከዛ ዚጋ አንድ የሻይ ማንኪያ ጨው ጨመርኩበት። እንዲሁም የገበታ ቅቤ እዚህ ጋ ደግሞ ከሁለት መቶ ሩቡን ነው ያክሉ ነው የጨመርኩበት። ከሁለት መቶ እንትኑ ከዋን ነው ከምትገዛዋ ማለት ነው። ከዛ በደንብ አድርገን እንደዚህ መጀመሪያ በዱቄቱ እንደዚህ እሽት እሽት እናደርገዋለን በኋላ ላይ ቆንጆ ጣም እንዲያመጣለን ከዛ ሽት አድርገን እናቦከዋለን። ይኸው እንደዚህ ሽት አድርጌ ቆንጆ አድርጌ አብክቸዋለው። ይሄው እንዲህ ስታዩትም ራሱ በደምብ ስለታሸ ቆንጆ ነው የሆነው። አሁን ከድነውና ደግሞ ኩፍ ሲል ደግሞ ይዞ መለሳለው። ይኸው እኔ ከሰላሳ እስከ አርባ ደቂቃ ባለ ውስጥ እንደዚህ ቆንጆ ሆኖ ኩፍ ብሎልኛል። አሁን እሱን እንዳምጠውና ደግሞ እናስተካክለዋለን። ትንሽ ከስር እንዲያመቸኝ ዱቄት ያደረግኩበት በደንብ እንዲታዘዝልኝና ስንዳምጠው በደንብ እንዲሄድልኝ ማለት ነው። በዛ እንዲልላችሁ ትንሽ ረዘም ነገር አድርጉት። ይኸውን እንደዚህ በደንብ አድርጌ ረዘም አድርጌ አስተካክዬ ዳርዳሩንም ብታስተካክሉት ይኸው እንደዚህ ቆንጆ ይሆንላችኋል። አሁን በዚህ በመቁረጫዋ እንደዚህ ሶስት ማዕዘን ከአንዱ ጫፍ ወደ አንዱ ጫፍ እያደረግን በአንዱ ጋር ቀጭን እያደረግን በአንዱ ጋር ሰፋ ያለ እያደረግን ስንጠቀልለው ጥሩ እንዲሆንልን ማለት ነው። እንደዚህ አድርገን ቆራርጠዋለን። ይሄው እንደዚህ አድርጌ አስተካክሌ እየቆርጨዋለሁ። ከዛ ከትልቁ ወደ ትንሹ እንጠቀልለዋለን። ይው ላችሁ እንደዚህ እያደረግን እንግዲህ እንጠቀልለዋለን ከዚህ በፊትም የሰራሁት አለ ቻናሌ ውስጥ። በጣም ቀላል ስራ ነው። ጠዋት እራሱ አስበ ነው ወዲያው ለቁርስ ይደርስልናል፣ እና እንደዚህ አድርጋችሁ ለቁርስ እራሱ መስራት ትችላላችሁ። እንዲሁም ለልጆች ለትምህርት ቤትም ይሆናል። ያው እንደዚህ አድርጌ ሁሉንም ጠቅልየዋለው። አሁን እዚህ ጋር እንደዚህ አስቀምጫዋለው። አሁን ሸፍነን አንድ አስር ደቂቃ እንዲመጣ እናደርገዋለን። አሁን እዚህ ጋር መጥበሻ ጥጄ እሱ ላይ የተወሰነ ዘይት አደርግና ከዛ እናበስለዋለን። ከፈለጋችሁ በኦቭን ውስጥ ማብሰል ትችላላችሁ። በዘይት መጥበስ ካልፈለጋችሁ፣ ኦቭን ውስጥ ከላይ እንቁላል ቀብታችሁ፣ አስኳሏን ከወተት ጋር ቀላቅላችሁ፣ ከዛ ቆንጆ አድርጋችሁ ስትቀብቱ ጥሩ ሆኖ ስለሚበስል በኦቭንም ማብሰል ትችላላችሁ። ዘይት ደግሞ በደንብ ካደረጋችሁበት ውስጡ በደንብ ስለሚገባ ቀይ ነው የሚሆነው። እኔ እንግዲህ ዘይት ትንሽ አነስ ስላደረግኩት ነው እንደዚህ መገለባበጥ ያለብኝ። ይሄው እንደዚህ ቆንጆ ሆኖ ደርሶልናል። የመጀመሪያውን እናወጣውና የቀረንን ደግሞ እናበስለዋለን። እንዲህ ካበሰላችሁ በኋላ ከፈለጋችሁ ሲናመን ፓውደርና እንዲሁም ደግሞ የተፈጨ ስኳር አድርጋችሁ አንድ ላይ ቀላቅላችሁ እሱ ላይ ገልበጥ ገልበጥ ደግሞ አድርጋችሁን ብትመገቡት፣ ትችላላችሁ። በጣም ነው የሚጣፍጠው እንደሱም ስታደርጉት። እኔ ግን ያው ዝም ብዬ ነው የማቀርበው። የቀረንን ደግሞ እንደዛው ጨምረን እናበስለዋለን። ቀስ ብዬ የምገለብጠው እንዳይፈታብኝ ብዬ ነው እየጠቀለልኩትና ይኸው። ይሄኛውም ስለበሰለ ሁሉንም ደሞ እቼ ደግሞ በሳህን ላይ ደግሞ አድርጌ ይዤው ደግሞ እመለሳለሁ። ሽታው ራሱ ልዩ ነው። በእውነት ሞክሩት። በጣም ነው የሚጣፍጠው። በቀላሉ ደግሞ እንደዚህ ሰርተን መመገብ እንችላለን። ለቁርስም ይደርሳል ብያችኋለሁ። እንዲሁም ደግሞ ለተማሪዎችም ለትምህርት ቤት መሆን ስለሚችል እንደዚህ አርጋችሁ እንግዲህ ስሩት። የወላችሁ እንደዚህ የሚያምር በጣም ቆንጆ የሆነ ክሮሰንት ሰርተናል። ሞክሩት በእውነት ትወዱታላችሁ እስካሁን ከኔ ጋር ስለነበራችሁ እጅግ አርጌ ከልቤ ነው ማመሰግነው እግዚአብሔር ይስጥልኝ እግዚአብሔር ያክብርልኝ እንግዲህ ላይክ ብታደርጉልኝ በጣም ደስ ይለኛል ስራ የሰው ዘንድ ስለሚደርስልኝ ይኸው እንደዚህ የሚያምር ቆንጆ የሆነ ክሮሰንትን የሰራ ነው በጣም ነው የሚጣፈጠው ሽታው ልዩ ነው በሚቀጥለው በሌላ ስራ እንግዲህ እንገናኛለን ሰላም ሁኑልኝ ቻው